ሰላም! ጤና ይስጥልን በሀገር ውስጥና በመላው ዓለም ትገኙ ወደ ቻናሌ ተከታታዮች፣ ያው ዛሬም በእግዚአብሔር ፍቃድ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው ሁለት ላይ ነው። እንግዲህ ብዙዎቻችሁ እንደተከታተላችሁት ኢትዮጵያ ታላቅ ልጇን አጥታለች። ህዝቡ የስነስርአቱ ታዳሚ ለመሆን ንቅል ብሎ ነው የወጣው እና ሀገር ወዳዱ አባት በክብር ተሸኝተዋል ማለት ነው። እንግዲህ የክቡር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ አስክሬን በክብር ነው የተሸኘው። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት መሪ የነበሩት ታላቅ አባት ክቡር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ መጨረሻውን የክብር ጉዞ አድርገዋል። ከላንቻ መኖሪያ ቤታቸው ተነስቶ አስክሬናቸው በብዙ ሺህ በሚቆጠሩ ወዳጅ ዘመድ እና የአክብሮት ሰዎች ታጅበው ወደ ፒያሳ ኖር መስጅድ ተሸኝቷል። እንግዲህ አጠቃላይ የሸኝቱ ሂደት በጣም ደማቅ ነበረ። ክቡር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር በታሪካዊ ኖር መስጅድ የሃይማኖታዊ ስነስርዓት ሶላት ጀናዛ ይሰገድላቸዋል ተብሎ እየተጠበቀ ነበር። እንግዲህ ይህንን ፕሮግራም እስከምሰራ ድረስ ያ ስነስርዓት ተካሄደዋል ብዬ ነው የማምነው። ከዚያ በኋላ ደግሞ ለመላው ኢትዮጵያዊ ሙስሊም ህብረተሰብ ላበረከቱት አስተዋጽኦ እውቅና ለመስጠት የመንግስት ከፍተኛ የስራ ኃላፊዎች በተገኙበት ሀገራዊ የክብር ሽኝት በሚሌኒየም አዳራሽ እንደሚካሄድ መርሃ ግብሮ ያመለክታል ። እንግዲህ በህመም ምክንያት ከዚህ ዓለም በሞት የተለዩት ተቀዳሚ ሞፍቲ ሃጂ ዑመር ኢድሪስ በመላ ሀገሪቱ ጥልቅ ሀዘንን ጥለው ያለፉ እጅግ ተወዳጅ፣ ሁሉም ኢትዮጵያዊ በሚባል መልኩ የሚወዳቸው የሚያከብራቸው የኢትዮጵያ ልጅ የነበሩ ታላቅ አባት ናቸው። እንግዲህ ስለሳቸው ስናወራ በተለያየ ጊዜ በተለያዩ ሚዲያዎች ላይ የሰጡት ቃለ ምልልስ ማንሳት የእሳቸውን ማንነት የበለጠ ያጎለዋል ተብሎ ይታመናል እና ትምህርጭ የለኝም ሙስሊም ክርስቲያን ብዬ አገራችን የሚለም እንዲል የዘኛ ሙስሊሙ ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። ከዛ አንጻር እኚህ ታላቅ አባት ማነበሩ የሚለውን እንመለከታለን ማለት ነው። እንግዲህ ታጂ ዑመር ኢድሪስ በተለያየ ጊዜ በተለያዩ ሚዲያዎች ላይ ቃለምልልስ ተደርጎላቸው ነበር። ስለዚህ ከተናገሯቸው ንግግሮች መካከል እንግዲህ በህዝብ ልብ ውስጥ የተቀመጡ ንግግሮች አሏቸው። ከዛ ውስጥ ፖለቲከኞች በታተኑት እንጂ የኢትዮጵያ ህዝብ የብሔርና የሃይማኖት ልዩነት አያውቅም ሲሉ በአንድ ወቅት ለቢቢሲ ከሰጡት ቃለመልስ ላይ መረዳት ይቻላል። እንግዲህ ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ ከሰባት ዓመት በፊት ማለትም በ2011 ዓ ም እንደ ኢትዮጵያውያን አቆጣጠር ማለት ነው ከአዲስ አበባ ዩኒቨርሲቲ የተሰጣቸውን የክብር ዶክትሬት ከጠቅላይ ሚኒስትር አብይ አህመድ እጅ ተቀብለዋል። እንግዲህ በወቅቱ ይህ ለታላቁ የሃይማኖት አባት የሰጠውን የክቡር ዶክትሬት በርካታ ኢትዮጵያውያን ይገባቸዋል በማለት ደስታቸውን የገለጹበት ነበረ። ይህንን ተከትሎ እንግዲህ ቢቢሲ አማርኛ በዛን ወቅት ከሀጂ ዑመር ጋር ቃለ መልስ አድርጎ ነበረ። ከሰባት ዓመታት በኋላ እረፍታቸውን ተከትሎ እሳቸውን ለመዘከር ቃለ መልሱም እንግዲህ ድጋሚ ድጋሚ ይፋ አድርጎታል እና እዛ ውስጥ በጣም አነጋጋሪ የሆኑ ሀሳቦችን አንጸባርቀዋል ለምሳሌ ከተነሳላቸው ጥያቄ እንኳን ደሳለው ታጅ ያውቁ ነበር እንደሚሸለሙ መቼ ነበር የሰሙት ለሚለው ጥያቄ ወላ አሁን ለታ ማነው ሐሙስ ማታ ነው ታከለ ደውለው የነገሩኝ ቅዳሜ እንዲህ ያለ ነገር ስላለ እንድትመጡልን ብለው ደወሉልኝ አሁን ለታ ማታ በጣም ነው የደነገጥኩት እኔ እንደው ይህ ነገር መስመሬም ስላልሆነ ደግሞም ያሰብኩትም የጠረጠርኩትም ስላልሆነ በጣም በጣም ነው ያጀበኝ የደነቀኝ። አለቀስኩኝ። የሚገርምህ ነገር ወላሂ አለቀስኩ። እንግዲህ እኚህ አባት በጣም የዋህ ንግግራቸው፣ ሁሉን ሰው የሚስብ ትልቁም ትንሹም የሚወዳቸው አባት እንደሆኑ የሚታወቅ ነው እና ከዛ ጋር እያይዞ እንግዲህ ሌላው የቀረበላቸው ጥያቄ ብዙ ነው። ከዛ ጋር በተያያዘ እሳቸው የመለሱት በርካታ አስደናቂ አስደናቂ ሀሳብ ነው ያንጸባረቁትና እንግዲህ ሽልማቱን በተመለከተ አክለው ምንድን ነው ያሉት? ወላሂ እንግዲህ የሽልማቱ ምክንያት የልፋት ውጤት ነው የሚመስለኝ። እንግዲህ አዲስ አበባም 54 ዓመቴ ነው ከመጣው እንግዲህ እዛም አገራችን ስቀራ ቅዱስ ቁርአንን ስማር ሳስቀራ ሳስተምር፣ በሌላም በሌላም ለህዝብ ልፋቴ በጠቅላላ ወደ ሰባ ዓመት ይሆናል አንድ ቀን ለልጆቼ ወይ ለራሴ ብዬ አላውቅም። እንግዲህ እንደዚህ አይነት ሰዎች ናቸው አንድ ቀን ራሳቸውን ዞር ብለው ሳያዩ፣ ቤተሰቦቻቸውን ሳያዩ ለሀገርና ለህዝብ ብቻ ተግተው የሚሰሩና መጨረሻቸው የህዝብ ፍቅር ነው። እኚህም አባት ከረፍታቸው በኋላ ብዙ ብዙ ኢትዮጵያውያን እምነት ጎራ፣ ምንም ነገር ሳይለዩ በክብር ሸኝተዋቸዋል። እና ከዛ ውጪ ስለ እሳቸው ስናነሳ ትዘሚለን ነገር ምንድን ነው? ሌላው ንግግራቸው ሰው ሁኑ፣ ሰውነት ይቀድማል ሲሉ የተናገሩት ነው። እና ይህ ንግግራቸው እንግዲህ ታላቁ የእስልምና ሃይማኖት አባት ተቀዳሚ ሙፍቲ ሃጂ ኡመር ምን አይነት ሰው እንደሆኑ ለሰውነት የሚሰጡትን ክብር በደምብ የሚያንፀባርቅ አባባል ነው እና እንግዲህ የቀድሞው የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙትያጂ ዑመር ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዩ ዘንድ ተወዳጅነትና ተከባሪነት ያተረፉ አባት ነበሩ ጠቅላይ ሚኒስትሩ አብይ አህመድ ፕሬዚዳንት ታዬ አጽቀስላሴ ከንቲባ አዳነች አበቤ እና ሌሎች ከፍተኛ መንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሀዘን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም በተቀዳሚ ሙፍቲ ሃጂ ኦማር ኢድሪስ ህልፈት የተሰማትን ሀዘን የሰላም የፍቅር የአንድነት ተምሳሌት አባት ነበሩ፣ በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ናቸው በማለት የገለጸ ሲሆን በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸውን ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ የተወለዱት ግንቦት 21 ቀን 1929 ዓ ም በወቅቱ አጠራር ወሎ በሚባለው ክፍለ ሀገር እንደሆነ ይታወቃል። ከልጅነታቸው ጀምሮ እንግዲህ የእስልምና ትምህርቶችን እየተከታተሉ ያደጉት ሃጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል እንደነበረ ነው የሚነገረው። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላ በአንዋር መስጅድ እና በመስጅድ ኖር እንዲያስተምሩ ነው የተመደቡት። ተቀዳሚ ሙፍቲ ሃጂ ዑመር በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነትና በታማኝነት ሲያገለግሉ መቆይታቸው የሚታወስ ነው። ከዚህ ውጪ በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንዱ የነበሩት ሀጂ ዑመር ኢድሪስ በ967 ዓ ም የምክር ቤቱ አባል እና የዑለማ ሊቀመንበር በመሆን አገልግለዋል። ከዚያም በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው አገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግ ሰጥቷቸዋል። ከአስር ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ይናገራሉ። በኢህአዴግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ እንዳደረጉም ይነገርላቸዋል። ሀጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለአራት ዓመታት መንግስትን ከኮሚቴዎቹ ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት ያደረጉ አባት ናቸው። በ2011 ዓ ም ሀጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው መመረጣቸውና ማገልገላቸው ይታወሳል። ተቀዳሚ ሙፍቲ ሀጂ ዑመር ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራን ማከናወናቸውን የሃይማኖቱ አባቶች የሚያስታውሱት ነው። ይህ ስራቸው ምክር ቤቱን ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በአገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ነው የሚነገረው። ብዙዎች ተቀዳሚ ሙፍቲ ሀጂ ኦመር ኤድሪስ እድሜ ዘመናቸውን ለአንድነታችን የተጉ የአገር ዋርካ ባለውለታ ናቸው ሲሉ ይገልጿቸዋል። ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነትን ማስጠበቅ ነበር ሲሉ ነው የሚያስታውሱት። ሀጂ ዑመር ኢድሪስ ከማስተማር ባሻገር ከሃምሳ በላይ ሃይማኖታዊ መጽሐፍትን ጽፈዋል። ቅዱስ ቁርአንን ተርጉመዋል። የቁርአን ትርጉም ስራቸውም በሲዲ ተሰራይቷል። ከሃምሳ ዓመታት በላይ በዘለቀ አገልግሎት ዘመናቸውም ቅዱስ ቁርአንን ከሶስት መቶ ጊዜ በላይ በትርጉም ያስተማሩ ሲሆን ከጻፏቸው መጽሐፍት አንዱ የህትመት ብርሃንን አግኝቶላቸዋል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በሀገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ተሰጥቷቸዋል። ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሀዘንን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ትልቅ ሀዘን ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡ እና የእስልምና ጠቅላይ ምክር ቤት በህግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚያስታውሷቸው ነው የገለጹት። የአዲስ አበባ ከተማ አስተዳደር ከንቲባ ዳነቻ በበኩላቸው እጅግ የሀገር ወዳድ መልእክት በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ናቸው፣ ነበሩ ሲሉ ነው የገለጿቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝበ ሙስሊሙ ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድንና ክብርን የተጎናጸፉ ታላቅ አባትና መሪ የሀገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጠሉ አባት የማይነጣጥሉ አባት እንደነበሩ ጉባኤው አስታውሷል። በአንድ ወቅት ለመላው ኢትዮጵያውያን ሰው ሆኖ ሰውነት ይቀድማል በሚል ምክራቸውና ተግሳጻቸው እንደሚታወሱም ጉባኤው ጠቅሷል። ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዚዳንትና ኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ መሆን አገልግለዋል። የተቀዳሚ ሙፍቲ ሃጂ ዑመር የቀብር ስነስርዓት ጥቅምት 10 ቀን 2018 ዓ.ም በሚሌኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስርዓት ከተፈጸመ በኋላ በአስር ሰዓት እንደሚፈጸም ነው እንግዲህ የተነገረው። ማለት ነው እንግዲህ ብዙዎች በሳቸው ሀዘን ማነው በሳቸው ህልፈት የሰማቸውን ሀዘን ገልጸዋል። እኚህ አባት ሁሉንም ኢትዮጵያዊ በእኩል ዓይን የሚያዩ ሁሌም ስለ አንድነት የሚሰብኩ ሁሌም ስለ ፍቅር የሚሰብኩ ሁሌም ሰው ስለመሆን ስለሚቀድም ሰውነት የሚያስተምሩ አባት እንደነበሩ የሚታወቅ ነው እና በዚህም በብዙዎች ዘንድ ፍቅርን አግኝተዋል። እንግዲህ ተቀዳሚ ሀጂ ሙፍቲ በየክፍለ ሀገሩ፣ በየዞኑ በየወረዳው ዞረዋል፤ በኢትዮጵያ በሙሉ ማለት ይቻላል ፈቷ ሲያደርጉ ነው የኖሩት። ደግሞ በኋላም እንግዲህ አንድነት ብለው የዛሬ 11 ዓመት ገደማ ጥረት ማድረግ ጀምረው ነበረ እና ያ አንድነት ደስ የላላቸው ሰዎች አፍርሰውት እንደነበረም የተናገሩበት ጊዜ ነበረ። ብዙ ማህበራዊ ተሳትፎ እንዳላቸው የተናገረላቸው አጂ ሙፍቲ በአረብኛ ጸሎትን በተመለከተ የነቢያቸውን ውዳሴ በተመለከተም ወደ ሰማንያ መጽሐፎች በአማርኛ እንደደረሱ ተናግረው ነበር። እንግዲህ መቼም ከሞላ ጎደል ህይወቴን የጨረስኩት ህዝብን በሚያቀራርብ ነገር ነው ሲሉም ተናግረው ነበረ። በኋላም እንግዲህ ዶክተር አብይ አንድነት ኮሚቴ ሰብሳቢ አድርገዋቸው በዚያ ምክንያት አንድነት ባይገኝ ይገኝ ኖሮ ደም እንደሚፋሰስ ሙስሊሙ በጣም ከባድ አደጋ ላይ እንደሚያውቅ ነበር ጥርጣሬ። አልሐምዱሊላህ ይኸው መቼም አንድነቱ ተከናውኖ ጀምረነዋል። አላህ መጨረሻውን ቢያሳምረው መቼም ሲሉም እንግዲህ ለሀገር ፍቅር፣ ለህዝብ ፍቅር ያላቸውን ስሜት በግልጽ የተናገሩ ታላቅ የኢትዮጵያ ባለውለታ አባት ነበሩ። ከዛም ውጭም እንግዲህ። ስለ ሙስሊሙም ሆነ ስለ ክርስቲያኑ ያላቸውን ሀሳብ ሲገልጹ ምን ብለው ነበር? ማንድ ወቅት አጠቃላይ ስለ ሙስሊሙም ሆነ ስለ ክርስቲያኑ ስለ መንግስትም ሆነ ስለ ህዝብ በለፋሁት ልፋትና በተጨነኩት ምክንያት ይመስለኛል የቸለምኩት። ይሄ እንግዲህ ሽልማታቸውን በተመለከተ ለቀረበላቸው ጥያቄ መልስ በሰጡበት ጊዜ ነው። ብዙ አልቅሽ ያለው ብዙ ለቅሶ ነው ያለቀስኩት። ይህ እንዲሆን በዚህ መነሻ አላይህን ስጦታ ያመጣው ይሆናል እንጂ የምለው ይህ ይመጣል ብዬ የተረጠርኩት ጉዳይ አይደለም። ይህን ጉዳይ ያስብበታል ብዬ ትዝ አላለኝ ሲሉ የሚሰሩት ለሀገር ፍቅር እንጂ ለሽልማት እንዳልሆነ ተናግረው ነበረ። እንግዲህ ለሃይማኖት አባት እንደዚህ ያለ ደረጃና ሽልማት መሸለም በተለይ በሀገራችን የመጀመሪያው ነው። ታይቶም አይታወቅም፣ ተሰምቶም አይታወቅም። ለክርስቲያኖች አልተሰራም እንኳን ለሙስሊምና እኔ ብቻ ሳይሆን የሚያስደስተኝ ሙስሊም ሁሉ ሊደሰትበት የሚገባ ነው። በህይወት ያሉትም አይደለም የሞቱት የታገሉት አባቶቻችን ሁሉ ውጤት ነው የሚል አመለካከት ነው ያለኝ መቼም ሲሉ፣ እንግዲህ ላለፉት ለሀገራቸው ሰርተው ላለፉት ወገኖችም ቦታ ወይም ክሬዲት ሲሰጡ ተስተውለዋል። እንደዚህ አይነት ደግ እንደዚህ አይነት የፍቅር አባት እንደዚህ አይነት የአንድነትን አባት ነው ያጣ ነው። በዚህ አጋጣሚ ዝግጅት ክፍላችን በህልፈታቸው የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቻቸው እንዲሁም ደግሞ ለቤተሰቦቻቸው መጽናናትን ይመኛል። እንግዲህ ታላቁን አባት በተመለከተ ወደ እናንተ እንዲደርስ ያዘጋጀነው መርሃ ግብር ተከታተላችሁስ ነበረ? ስለነበረን ቆይታ እናመሰግናለን። በቀጣይ በሌላ መርሃ ግብር የምንገና ይሆናል። እስከዛው ግን በያላችሁበት ሰላም